ይቅርታልኝ። ምንድነው ነው አንቺ? እኔ በእሷ ፊት እኮ ነው ያዋረድሽኝ። አረ፣ አዋረድኩ አይደለ? እሺ ልቀቀኝ። ሀይሚ አሁን ሲሪየስ ነው የምናግርሽ። ስትመጣ ልቀቀኝ። አለቅሽም። ምን አገባኝ? እሷን ማባበልም ሆነ ማጽናናት ያንተ ድርሻ ነው። እኔ ማን ነኝ? አሁን ደግሞ ይቅርታ እንድትጠይቂኝ በእሷ ፊት ገብተሻል። እንደዚህ ስለማይደረግ ነው

እሱን እንታያያለን። ምን ማለት ነው እንታያያለን? ይቅርታ ጠይቂያት አንቺ። ለምንድን ነው የምታመሰቃቅለው? ማን ህይወት መቼ አመሰቃቀለ? አንተ እኮ ነው አስሬ እንደ እንትን ስሜን የምትጠራው በየቦታው መፍትሄ ነው እኔ ብሩክ ብያለሁ። ደህና ነሽ? ይቅርታ። እሺ ትናንትና ሳማ ስትለል ያልሰምኩሽማ፣ እንደዚህ እስኪ ደስ አለሽ። አኩርፋ ነበር፣ ለምን አላልከኝም ብለው ይቅርታ እንድትለኝ ላደረጋት ነው። ኦኬ። ምክንያቱም ላስተዋውቅሽ አምጥቻት በስርዓት አልወራችኝም። ማረ ያው ሀይሚን ይቅርታ እንድጠይቅ እፈልጋለሁ። ማን ስለሆንሽ? ሊንዳ ነኝ። ምን ማለት ነው? ሀይሚን ግን እኔ ፊት ያሳየሽኝ ነገር ደሰል ከአንቺ ማን ስለሆንሽ ነው? እሱን ስትናገር ስሚ አስቀይምሻለሁ። ስሚ ሰማሽ ለቀቀኝ ዞር ጎረም ሳይርጊ ዛሬ ልደትሽ ነው። አበጥ ውጭ ቀኔን አታበላሽውት። እናንተ ሁለት ካፕሎች፣ ቴንክ ዩ ቴንክ ዩ ለሰጠሽን ስም ግን ስሚኛ፣ ቀይ ልዬ አንዴ፣ አንቺ ዝም በያት እሺ። እሷ የሆነ ነገር አለ ችግር የሆነ ነገር አለባት እሺ። አንቺ ታረጋጊ እሺ፣ በይኛ፣ ዝም በያት። የጠበቅ ነው፣ ሌላ የመጣው ሌላ ነው፣ የጠበቅ ነው የሀይምዬን ድደት ነበረ። ከማንም ጋር ታክብር፣ ከጓደኞቿም ጋር ታክብር። በቃ የእሷን ደስታ ማየት ነው የፈለግነው። የመጣው ደግሞ ሌላ ነው። ምናልባት ሳስበው ነገ በሀይሚ ቤት ይለቀቅልን ይሆናል። እንግዲህ ድደቷን ታከብራለች ብዬ ነው የማስበው። አሁን የቀረጹት ደግሞ የጠዋት ይሆናል። እንዴት ናችሁ? ሰላም ናችሁ ወይ? በጊያላችሁበት ሰላማችሁ ብዝት ይበልኝ። ሀፒ በርስተይ ብያለሁ ለሀይምዬ፣ እናንተም እንደዛ በሏት። በጠዋቱ ብያታለሁ፣ ፖስት አድርጊያለሁ። እንደው ዘመኗን የሳቅ ደስታ፣ መልካም ነገሮችን የምትይዝበት የምታገኝበት፣ ህይወቷ የሚቀየርበት ይሁንላት ብያለሁኝ በጣም ስለምወዳት ነው። ብሩክ ግን ወዴት እየሄደ እኔ ለማብሸቅ ብሎ የሚሄድበት መንገድ በጣም ያናድዳል ልለልህ። ተገባብተው ተገባብቶ የሚሰሩት ስራ መጨረሻ ወደ መጥፎም ሊሄድ ይችላል፣ አንዳንዴ አይታወቅም። ያው ሰዎች አብዛኛውን ጊዜ ቲክቶክ ውስጥ ማቸኩሉ እኔው ምናምን ስራ ነው በዚህ ወቶ ይባላል። ስራም ቢሆን እኛ በዚህ ልኩ ስለማናቃቸው ምንም ደስ የሚል ነገር በቃ እነሱ እኔ አሁን እነሱ ላይ ነው በቃ ሙጤን ብዬ የቀረሁት እና እነሱም በዚህ ልኩ አናቃቸውም። በዚህን አይነት ነገር አናቃቸውም። እንዴት እንሆን ግራ ገባን ገባንኩ። ብሩክ አሁን የሚሰራው ስራ ትክክል ነው ብላችሁ ታስባላችሁ? ያው ሀይሚና ኮ ዳኒ ምንም አይነት ነገር እንደሌላቸው ዳኒ አሁን ንዴቱ ሲበርድለት እያወጣ ነው። አሁን ዳኒ በራሱ ቤት ዛሬ መጥቶ ነበር። ሶስናን ጠርቷታል። ሶስና ነበረች ትላንት የመጣችው ወርቅ መልሽ ብለኛል ወርቅ የሰጠኝን ያንገታ ብል ይዤን የመጣሁት ብላ ትናንት መልሳ ነበር። ዛሬ ደግሞ እሱ ጠርቷት ያው ለሀይሚ ስሜት አ ሀይሚን አፈቅራታለሁ ብለህን ነበሩ ስትለው አፈቅራታለሁ የሚል ነገር ከአፌ ወጥቷል ወይ ያልኩት ተመቻቸኝ ነው። ማንም ጓደኛ እንደሚመቸው እንደሚመቸን አንድ ሰው እንደዛ ነው ያልኩት እንደዚህ ብያለሁ ወይ እናንተ የምትወስዱት አመለካከት እንዴት ነው እናንተ የምትቀበሉበት አመለካከት እንዴት ነው በንዴት ሰዓት ነው ያንንም ሁለታችንም ተናደን ነበር ነው እንግዲህ ሀይሚም ዳኒም እጮኛ ሆነች ይች ልጅ ያው ሀይሚም ባየችው ነገር ሁለታችንም ተናደን ነበር በዛ ወቅት ነው መልሽ የሚያልኩሽ እኔና አንቺ ክፉ ደግ አሳልፈናል ብሎ ሀይሚ በዚህ በምንም ነገር እንደሌላቸው አይነት ነገር ተናግሯል። እሷም ደግሞ ሀይሚ እምቢ ስትል ነው የተመልሰው፣ ደኔጋ ይመጣ ብላለች። ሀይሚ ደግሞ ስሟን ባታነሱት ዳኒ እና ሶሲ በጣም ደስ ይለኛል። እኔ ራሴ ሀይሚ በዚህ ውስጥ የምትገኝ ሴት አይደለችም። በጣም ክብሯን የጠበቀች ልጅ፣ ለሴት ልጆች በጣም ስርዓትን ያስተማረች ስርዓት ያላት ልጅ ጨዋ፣ ያሳደጋት ጨዋ። በእውነት እኔ ካየኋት ጀምሮ ስርዓት አላት። ለዚህ እኮ ነው ይሄ ፕራንኩን ያልተቀበለችው። ፕራንክ እኮ ነው ብሩኬ ያደረገው። ተናግሮ ነው እኛን፣ አማላጅነት ጠርቶ ነው ያደረገው አይደል ፕራንኩ። አሁን ወደኋላ መለስ ብለን ብንሄድ፣ እኔ እንደውም እህቴ ጋር ነበርኩ ከቤተሰብ ጋር ነበርኩና ትላንትና ቪዲዮን ይሄንን እኔ ሁልጊዜ ስሰራ ትከታተላለችና አልፎ አልፎ ታያቸዋለች። የእኔን ነው በብዛት የምታዳምጠው እህቴና በእኔ አገላለጽ ይገባታል። ያው አልፎ አልፎ ታያቸው። ግን ፕራንኩ እንዴት እንደተጀመረ አሳየዋት። አብረን እያየን ይሄ እኮ በቃ ፕራንክ ነው አለች። ፕራንክ እኮ ነው ያደረጋት በቃ ተናግሮ ነው የጀመረው ስትል ግን የእሷን ባህሪ በደንብ አድርጌ ነገርኳት። አልፎ አልፎ ነው የምታያቸው የተለያየ ነገር ስለምታይ እና በእኔ ቪዲዮ አገላለጽ ነው እንዳልኳችሁ የምታየውና እሷን የልጅቷን ባህሪ ነገርኳት። የሃይሚዬን በጣም ባህሪዋን ነገርኳት። የማትወዳቸው ነገሮች አሁን እንደዚህን አይነት ፕራንክ ለሌላ ሰው ሊቀል ይችላል። ሀይሚዬ ግን ይህንን ነገር እኮ አትፈልገውም፣ ስናያት፣ ስናቃት እንዲህ መነካካት፣ እንዲህ መተሻሻ፣ እንዲህ አይነት ነገሮችን በቃ የሚፈቅድ እንትን ይላት። ለዛ ነው እንደዚህ የተሰማት ሁለቱም የተሰማቸው ያኛው ደግሞ እጮኛው ስለሆነች ያው የተሰማቸው በንዴት ሰዓት ነው። ሁለታችንም ተናደን ነበር። በቃ የምንናገረው ቃላት እንደዛ ነው፣ የንዴት ነው እንጂ እዚህ ደረጃ እንድንደርስ አይደለም። ለምነው የዳኒ ሮስት እንግዲህ ዛሬ አገላለጽ ለሶስ ይጠርቷት ያላት ይቅርታና ዛሬ ብሩክ ያደረገው ነ ብሩክ የሚሄድበት መንገድ ግን ፍራንኩን ደስ አይለኝ። ይቅርታ አድርጉልኝ። ብሩክን በጣም ነው ወዱ በዚህ መልኩ ስለማጠብቀው ሁለቱንም በጣም ነው የምወዳቸው፣ ምሳሳላቸው ግን ብሩክን በጣም እያናደደኝ ነው። መጥራት ስለምን አስፈለገ? ሀይሚጌ ስለምን ትሄዳለች? በቃ ምክንያቱም ሁለቱ ሴቶች ሁለ እነሱ የሚጠሯት እሷ እንድትናደድ እንድትበሽቅ፣ የሚያሳዩቸው አክት ራሱ ያ ነው። አሁን እሷ ትኖራለች ብዬ አልጠበኩም። እሷንም ትጠራለሁ ወይ ልታናገረ ይመስሉ የመጣውት ነው ያለችው። እኔ በዚህ ሰዓት ባትመጣ ደስ ይለኛል፣ ግን ተናዳ ስላላየኋት ሀይሚ ደስ ብሎኛል። በቃ ስታናገራቸው የነበረው እንትን ሆና ነው። በቃ ብሩክ ግን ጭራሽ መሳም ጉንጭ አሁን እቺ ልጅ እንደ ብሩክ እንደዚህ መልኩ አምጥታት እቺ ልጅ በጣም እየተሻሸች ነው፣ ጥብቅ እያለች ነው። እና ፍቅር ያዘኝ ብትልስ መጨረሻ፣ ሌላ ኮሽታ፣ ሌላ ራስ ምታት ሊመጣብህ እኮ ነው። በኋላ ሴት እኮ ነች። እንደዚህ ስትሸተሻሻ፣ ስትጠቃቀፍ፣ እጇን እያስካ ስትሄድ እንዴ፣ እንደ ቀልድ የተጀመረ ነገር አሁን ፍቅር ያዘኝ ብላ ብትመጣስ? እኔ ማንን አስታወሱኝ፣ ማነው ሄሉና እንዳልክ ናቲ ከሄደ በኋላ መጀመሪያ ላይ እንደ ጓደኛሞች ነው የጀመሩት። ምክንያቱም ቀደም ብለንም በስልክ እንተዋወቅ ነበር ብለው፣ እንግዲህ ሲመጡ በጣም አያቸው ስለነበረ ነው። አሁን ያ ነገር ይመጣልኝ ወደ ውስጤና እንደ ጓደኞች ነበር፣ ሌላ ነገር አላሰብንም። በቃ እሷ በቃ በናቲ ፍቅር ተጎድታ ናቲ ጥሏት ስለሄደ ሄሉ የአርባ ምንጯ ማለት ነው እሷን ለማጽናናት አይዞሽ ለማለት ወንድምሽ ነኝ አለውልሽ ለማለት ጀመሩ። ከዛ በኋላ ከተወሰነ ጊዜ ነው ወደ ፍቅር ሄድን አለች። ለተወሰነ ወራት በኋላ ወደ ፍቅር ሄድናለች። አሁን ይችልጅ ብሩክ እሺ፣ ብሩክ እሺ ለማብሸቅ ብሎ የሚያምጣት ምንም የሚያምጣት አላቅ። ይችልጅ ጓደኛ ሆናለን ለማብሸቅ ያምጣት፣ ግን ልጅቷ ፍቅር በዚህ መሀል ቢይዛት ሲች ልጅ ሴት አደለች እንዴ? እዚህ ቁመናው ብሩክ ጥሩ ልጅ ነው። የሆነ ነገር እየተሻሸች እኮ ሁኔቷ ሳማት ዛሬ ራሱ እንዲ የሆነ ነገር፣ ሴቶች እኮ ናል እንዲ የሆነ ነገር ውስጡ። እንዲህ ብሩክ ጥንቃቄ ማድረግ አለብን። ምንድን ነው ልጅነት ነው። ማስተዋል ያቃታችሁ እናንተ ልጆች፣ እንዲህ የምታደርጉትን ስራ ለማብሸቅም ሆነ ብላችሁ የምታመጡትንም ሰው ነፍስ አትጫወቱበት። ይች ልጅ ከብዙ ልጆች ጋር በርግጥ ትለጣጠፋለች፣ አይቻለሁ። ከመጣች በኋላ ቲክቶከር እንደሆነች ከብዙዎች ከሰዎች ጋር ሰርታለች። በዛ ላይ ላይ የምትተሻሸው ነገር እኔ ምንም አልወደድኩት። ምን አሁን አይምየም ብሆን እኔ እንጃ። እኔ በጣም ነው መጥፎ ስሜት ነው የሚሰማኝ። እኔ እንደዛ እጅ አትንካይ ምናም ማለቷ ራሱ ሴታው ልክ ነው ልል እችላለሁ። እኔ ራሱ በራሴ ቢደርስ አንዳንዴ፣ በራሳችን ቦታ አድርገን ማየት አለብን እና አሁን ልጥፍ ሄዳ ሮጣ መታቀፍ በቃ ልክ ሀይሚዬ እንደምታቅፈ ሄዳ ደረቱ ላይ ቅፍ፣ እንደገና መተሽ፣ እንደገና ዛሬ ደግሞ ትናንት ስላልሳምኩ አተናደድ እንድሳምሽ። የልጅቷ የሚሰማ ስሜት ቢኖርስ? ወደፊት ጣጣ ቢመጣበስ፣ ብሩክ ቢመጣበትስ? ምን አይነት ነገር ይዛ እንደመጣች ይችልች እንዲህ ረ ሽፍንፍን ድብቅ ብቅ ያለችው ስርዓት ያለችው እንዳንተ ስርዓት ያላት ልጅ ጨዋ ቆንጥጦ ያሳደጋት ልጅ ስትናገር ወርቅ የሆነ ንግግር የምትናገር ጨዋነቷን በደንብ ያስመሰከረች ምንም ብትሆን በጣም ስርዓት ያላት ሀይሚዬ አትሻልም? እንዲ ተስማምታችሁ ሀብራችሁ እንደ ድሯችሁ ብትመጡ አይሻለንም? ይሄ አጀማመራችሁ ወደ ሌላ ነገር ይሄዳል። አሁን እንግዲህ ሀይሚ ደግሞ በቃ እስካሁን በምታሳያት ነገርም በፊትም በእንትን ላይ እንትን በእንቅርት ላይ ጆሮ ደግፍ ይባላል አይደል? ያኛውን ነገር ሳት ሳትጨርስ ያው እሷ አለችኝ ብለህ እንደገና ደግሞ ሌላ ነገር ጣጣ ነው ይዘህ የመጣ በፕራንኩ ላይ ሌላ ደግሞ ፕራንክ። አሁን በዚህማ ሴትነት እንዴት ነው እንደዚህ ደመጨዋ ሴትና ውጥ ቁጥ ቢሆን ሴት ቶሎ ነው የሚሰማት ለነገሮች። ነገሮች ቶሎ ነው የምትከፋው ቶሎ ነው ወደ ውስጧ። ይሄ ነገር አሁን እሷን ባቀፈበት እኔን ያቅፈኛል አሁን እንደዚህ ምንል ሴቶች እኮ አሉ። እሷን በያዘባት እሷን ጉንጯ ምንድን ነው ያለችው? ትላንትና ለጋ አንድ ዕቃ ለጋራ መጠቀም አልወድም በቃ እንደዚህን አይነት ካራክተር ነው ያላት። እንደ የራሳችን ሰው የራሳችን ብቻ እንዲሆን ምንም አይነት ነገር ነገር እንዳያሳየን እንቀናለን። እንደዛ ነው አይደል? ምንም ያው ነገር የለም በመሀላችን ብላ ተናግራለች ትላንትና። ቢሆንም ቢሆንም ቢሆንም ብሩክ የምታሳየው ነገር ትክክል አይደለም። እች ልጅ የምትተሻሹት ነገር የምትተቃቀፉት ነገር ደስ አላለኝም። እጅ ለእጅ ተያይዛችሁ የምትሄዱት ነገር ደስ አላለኝም። ከሶሲ ጋር ባለፈው ራሱ ታቤላ ላይ ለጠፋችሁት የመሳሳም እሱ ፎቶ ተቀነባብሮም ቢሆን ያ ራሱ ጥሩ ስሜት አይሰማም ጥያቄዎች ፈጥሮ እንደሞ ያየን ራሱ ታቤላው ራሱ ጥያ ወይ ጉድ ብላለች እና ያ ራሱ ጭንቅላቴ ውስጥ ይመጣል ብላለች። ሃይሚ፣ አሁንም የምትተሻሸው ነገር የምትላላጠው፣ የምታደርገው ነገር እሷን ለማብሸቅ ለማቃት የምታደርገው ነገር እሷ ጭንቅላት ውስጥ ሃይሚዬ ጭንቅላት ውስጥ እየፈጠረ የሚመጣው ነገር ይኖራል። እንግዲህ ይህን ነገር ጠዋት ከቀረጻችሁ ከሰዓት ልደቷ ወደ አረፋፋ ላይ ተከብሯል ብዬ አስባለሁ። መልካም ልደት ይሁኑ፣ ልሽኔ፣ ውዴኔ፣ ቆንጆ የኔ ዘንካታ፣ የኔ የሴቶች ሁሉ አስተማሪ፣ በጣም ነው ምወድሽ። እንግዲህ ዘመን ሽባረክ ነው የምንለው። እግዚአብሔር ከአንቺ ጋር ይሁን። ብሩክ ግን አርፈ ብትቀመጥ ጥሩ ነው። ለአንተ ለህይወትም ጥሩ አይደለም። ለወደፊት ለአንተና ለሃይም ህይወትም ጥሩ አይመጣም ብዬ ነው ማስበው። ለምታደርገው ነገር ጥንቃቄ ውሰድላለው። ሰላም ሁኑልኝ ውዶች።